ምጽውን ከፍ አድርገው እግዚአብሔርን አሌክስ፣ እኔ ተቀጥች ይልለው ዴዚዬ፣ በማርያም ጮክ በል ዴዚዬም፣ እኔ ስትቀጣ ሰው አልተኛም ነበረ። ዴዚዬ፣ የኔ ፍቅር፣ ትኖር ዋስትናዬ፣ የህይወቴ ቅመም ማጣፈጫ

አንችለኔ አንችለኔ ፍቅሬ ፍቅሬ እናቴ ወየላ የላ ህይወቴ ነሽ። እንደሱ ቁጭ ብለክ ህይወቴ ነሽ። ቀለባቱን እንዲያርገው ከፍ አድርገው። ህይወቴ ነሽ። ደዚ እየታገብኛለሽ በል ይህንን ፓርት ጮክ በል። ደዚ እየታገብኛለሽ ዴዚ ታገኛለሽ? ኦከ በል ሞቼ ነው ዛሬ ዴዚ እየ ታገቢኛለሽ። ዴዚ ወይ ኖ አዎ ዴዚ፣ አስር ጊዜ ዴዚ ፍቅሪ፣ ዴዚ ፍቅሪ፣ ዴዚ ፍቅሪ፣ የመጨረሻው መዝገቡ ዴዚ ፍቅሪ፣ አስር ጊዜ ይበል፣ ቁጥር ልሃለው ዴዚ ፍቅሪ

ምን ስምንት ሆን ደግሞ ከመቼ ከመቼ ነው የደረስነው? ኧረ ታብታብ አድርጉ አሌክስ ቤት ያላችሁ በመላ አረብ ሀገር የምትኖሩ ነው። ወደ ተለመደ ወደ ታብታብ አድርግ በሁለት ነው የሚባዛው። ጋይስ እዚህ አንድ አንድ መኒ ገን አንድ መኒ ገን ስጡ ጋይስ። አንድ መኒ ገን እዚህ ጋይስ ሌትስ ጎ ዋን መኒ ገን ዋን መኒ ገን ጋይስ አንድ መኒ ገን ሌትስ ጎ ጋይስ ዋን መኒ ገን ጋይስ

የሆነ ጽሁፍ መጣ፣ ትሪፕል ላይ ጋይስ፣ የሆነ ጽሁፍ መጣ። አሁን እንተዋወቃለን ነው ግን በቃ እንተዋወቃለን እያለ ነው። በምትተዋወቁት ሙድ ስጡኝ። አንተ ስድስት አበባ፣ ጋይስ ስድስት አበባ። ስምንቱ ያለን ስምንቱ ወይን እንዳይወስዱብን ማርያም። በቀደም በትንሽ ነው የተሸነፍኩት፣ በትንሽ እንዳይሸንፍ በትልቅ አሸነፍኩ።

በቃጅ ወይም አልተቻለም። አንድ የስንት ብር ወርቅ ገዛላት የተባለው እንደዚህ። እንዴት እንዴት ነው ነው ስርአቶ ጌም ሊያጫወተኝ። እንዴት ናቸው? ከጆን ጋር ደምስሪ እኮ ነው። አንቺ አውሪ እየጠየኩሽ ጀነኑ ደም ስሬ ነው። ሰውዬ አይሰማም? ይሰማኛል። እና እንዴት ናቸው ነው ያልኩት። ደህና ነው ኑሮሽ? ነው ወይ አሁን ነው አሁን ያወራሁትኝ ወይ? ግን እኔ ቤት ግን እነዚህ ሌቭል 30 ሌቭል 40 ያመጡማ እኔ እንደ ሰላሳ እስኪ ከሰላሳ ሰባት በታች ይመጣሉ። ከዛ በላይ ግን አሁን በዚህ ጊፍት ቀጣይ ነው። ሶስት ሺ ሞልቷል። አንድ አንድ ጋላክሲ ነው። አንድ ጋላክሲ ይሰጣሉ። በሶስት ሺ ነው። እኔ የፈለግኩትን ነው መቀጣክ ጋይስ፣ አንድ ጋላክሲ፣ አንድ ዋን ጋላክሲ ጋይስ ዓለምዬ ለትንሽ ለትንሽ ለትንሽ ወይኔ፣ ባይ ዘ ወይ ዓለምዬ ምናምን ብላ ካታቆላ አምጣት። እሷ ናት ጉድ ያደረገች እንደዚህ እሺ፣ እሺ ጋይስ፣ እስፒች ቻሌንጅ ኦርንትን ስላችሁ ንትን ያደርጋችሁ ይ እንደሚባለው እስፒች ቻሌንጅ። እስፒች ቻሌንጅ አሁን እንደዚህ አይነት ነገር ሲመጣ እስፒች ቻሌንጅ ስላችሁ፣ እዛ ላይ ትሪፕ ስላችሁ፣ ትሪፕ ላይ ኦኬ ጋይስ፣ ታይሚንግ ስላችሁ ያለው እዚህ ጋር ያየችሁት። ኦኬ አሁን አንድ መኔገን ጋይስ